ሰላም፣ ሰላም የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁኝ። አማርኛ በእንግሊዘኛ ቃል ምስረታ ለጀማሪዎች የሚሆን አማርኛውንም እንግሊዘኛውንም እንዴት ነው የሚነበበው የሚለውን እዚሁ ላይ ያሳያችኋለሁ። በተለይ ቃል ማንበብ ላይ አማርኛ ቃል ማንበብ ላይ ያላችሁ ተማሪዎች ይሄ በእንግሊዝኛ አማርኛ እንዴት ነው የሚነበበው የሚለውን አናባቢውና ተነባቢውን ኮንሶናት እና ባውል የሚባለውን በእንግሊዝኛው ማለት ነው። እሱን እናሳያችኋለሁ። እናንተ ቪዲዮውን ከመጀመሪያ እስከ መጨረሻ ድረስ በመከታተል እንግሊዝኛም በአማርኛ ማንበብ ትችላላችሁ ማለት ነው። ቀላል ነው። ላይዞ እንግሊዝኛ በአማርኛ አሁን ለቴክስት ለመጻጻፍ በጣም አስፈላጊ ስለሆነ እሱንን በደንብ አድርጋችሁ ታያላችሁ፣ ማንበብ ትችላላችሁ። ዛሬ ይዤላችሁ የመጣው በመጀመሪያ በመጀመሪያ አማርኛውን በመጀመሪያ በመጀመሪያ እየመሰረትኩ ከዚያ እንግሊዝኛውን ደግሞ በዚያው ስም እየተካሁ ማለት ነው። እንደዚህ ብሎ ለመጻፍ እንዴት፣ እንደዚህ እንዴት ነው የሚነበበው የሚለውን አሳያችኋለሁ ማለት ነው። እናንተ ቪዲዮውን ላይክ፣ አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ ለጓደኞቻችሁ እንዲደር ሸር እያደረጋችሁ ለእኔም ስለሚጠቅመኝ ማለት ነው። ተከታተሉ። ለበለጠ ከዚህ ጋ ባስቀመጥነው ስልክ ደውሉልን። በግል በውስጥ መስመር እናስጠናለን። በግል መማር የምትፈልጉ ደውሉልን። በኤሞ በቴሌግራም በዋትሳፕ እናንተ በሚመቻችሁ ፕላትፎርም እናስጠናችኋለን። በቅርቡ ቀን አማርኛ እንግሊዝኛ ማንበብ ትችላላችሁ ማለት ነው። በስነስርዓት ተከታተሉ። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁ መጀመሪያ አማርኛ በእንግሊዘኛ ቃል ምስረታ ይላል እዚህ ጋር ከዛ ፊደሎችን ወርታች ወታች እያነበሁ አማርኛውን በአረንጓዴ መልክ እንግሊዘኛውን ደግሞ በቀይ ጽፌዋለሁ ማለት ነው እንዴት እንደዚህ ብሎ ለመጻፍ እንዴት ነው የሚለውን አብረን እናያለን ቀጥታ ወደ ንባቡ ገባለሁ ተከታተሉ እሺ መጀመሪያ ምን ይላል መረቀ መረቀ ይላል በእንግሊዝኛው ደግሞ መረቀ ይላል። በእንግሊዝኛው መረቀ። በእንግሊዝኛው ኤምኢ እንደ መ ነው የሚነበበው። አር ኢ ደግሞ እንደ ረ፣ ኬ ኢ ደግሞ እንደ ቀ ይነበባል። በአንድ ላይ ይህ ምን ተብሎ ይነበባል? መረቀ፣ መረቀ ተብሎ ይነበባል ማለት ነው በእንግሊዝኛው እሽ። ቀጥሎ በአማርኛው ከሰረ ከሰራ ይላን ማለት ነው። ከፊደል ሰረ የመጀመሪያ የመጀመሪያ ስለሆነ ቀላል ነው ይሄ ከሰረ ይላን። በአማረኛው ከሰራ ይላን በእንግሊዝኛው ደግሞ አሁንም ከሰራ። እሺ በእንግሊዝኛው ኬኤ እንደ ከ ይነበባል። ኬኤ እንደ ከ ይነበባል። ኤስኢ ደግሞ እንደ ሰ ይነበባል። አርኢ ደግሞ እንደ ረ ይነበባል። እነዚህን አናባቢዎች ይዞ ከመጣ ይህ ፊደል ኪ ኤስ አር ሆነው አናባቢዎችን ያስከተሉ አናባቢዎችን እነዚህን አናባቢዎች ካስከተሉ ልክ እንደ መጀመሪያ ፊደል ነው የሚነበቡ። ስለዚህ ከሰራ ተብሎ ሲሳፍ እንደዚህ ይሆናል ማለት ነው። እሺ ቀጥሎ መከረ መከረ ይላል መከረ እሺ በእንግሊዝኛው መከረ ይላል። የም እንደ መ ይነበባል ማለት ነው። ኬ ደግሞ እንደ ከ ይነበባል። አር ደግሞ እንደ ረ ይነበባል። ስለዚህ አሁንም ይሄ መከረ በእንግሊዝኛው በአማረኛው መከረ ይላል ማለት ነው። እሺ፣ እሺ እዚጋ ደግሞ ደገመ ደገመ ይላል። ደ ፊደል ገ ከዚያ መ በአማርኛውም ደገመ ደገመ እሺ፣ በእንግሊዘኛው ደገመ ሲል ማን ማን ነው የሚያስገባው? ዲ ኢ እንደ ደ ጂ ኢ ደግሞ እንደ ገ ኤም ኢ ደግሞ እንደ መ፣ በአንድ ላይ ደገመ ይሆናል ማለት ነው። እዚህ ጋር ደግሞ ደረበ ሁሉም በመጀመሪያ ነው የመሰረትኳችሁ ደረበ የሚለውንም በእንግሊዝኛውም ደረበ ዲኢ እንደ ደ አር ኢ ደግሞ እንደ ረ ቢኢ ደግሞ እንደ በ ተብሎ በአንድ ላይ ደረበ ተብሎ ሲጻፍ በእንግሊዝኛው እንደዚህ እነዚህ ፊደሎች ነው ማለት ኢኢ የሚሉ ፊደሎች እነዚህ እነዚህ የሚያስከትል ፊደል የስንተኛው ፊደል ነው አልኳችሁ የመጀመሪያ ፊደል ነው ኢ የምትለው ፊደል የሚያስከትለው ለአናባቢ መጠቀመው ይቺ በመጀመሪያ ፊደል ነው ማለት ነው። እሺ መጨረሻ ለመደ ለመደ ለመደ የሚለው አሁን በእንግሊዝኛ አሁንም ለመደ ኤልኢ እንደ ለ ኤምኢ ደግሞ እንደ መ ዲ ኢ እንደ ደ ይነበባል ማለት ነው። እሺ፣ ቀጥሎ በዚህኛው መስመር ፈተለ ፈተለ ፈተለ ለሚለው በእንግሊዝኛው ፈተለ ፈተለ፣ ኤፍ ኢ እንደ ፈ፣ ቲ ኢ እንደ ተ፣ ኤል ኢ ደግሞ እንደ ለ። እነዚህ ፊደሎች ከተከተለ የመጀመሪያ ፊደል ነው። ፈተለ በአንድ ላይ በእንግሊዝኛውን ፈተለ በአማርኛውም ደግሞ ፈተለ ይሆናል ማለት ነው። እሺ ቀጥሎ ቀለበ ቀለበ ቀ ፊደል ለ በ በአማርኛ ማለት ነው። ቀለበ የሚለው ሚለው በእንግሊዘኛውም ቀለበ ኪኢ እንደ ቀ ኤልኢ እንደ ለ ቢኢ እንደ በ በአንድ ላይ ቀለበ የሆነ ማለት ነው። በአማርኛውም ቀለበ በ ተብሎ ሲጻፍ እንደዚህ ይሆናል ማለት ነው። እሽቀጥሎ በሰለ በሰለ በሰለ ለሚለው አሁንም በእንግሊዝኛው በሰለ ቢኢ እንደ በ ኤስኢ ደግሞ እንደ ሰ ኤልኢ እንደ ለ ይነበባል ማለት ነው። በሰለ የሆነ አማር ነው። እሽ፣ ቀጥሎ ደግሞ ከለለ ሁለት ዚ ለለ ከለለ ከለለ ኪኢ እንደ ከ ኤልኢ እንደ ለኤሊ አሁንም እንደ ለኩልት ሲሌ ለ አይደለ ከለለ የሆነ ማለት ነው። ከለለ እሺ፣ ከዛ ቀጥሎ ጨመረ ጨመረ፣ በእንግሊዘኛውም ጨመረ ከዚህ ጋር እንደ ጨ የምትነበብ ሲኤችኢ፣ በአንድ ላይ እንደ ጨ ይነበባሉ። ሲኤች ሆነው ሲ እና ኤች ፊደል ልክ እንደ ጫ ነው የሚነበቡት። ሁለቶች ባንድ ላይ ማን ነው? ባንድ ላይ ሆኖ ነው ጫን የሚሰጡት። ከዚያ ኤም ሲያስከትሉ እንደ ጫ ይነበባሉ። ማን ነው? ኤም ኢ አሁን እንደ መ ይነበባል። አር ኢ ደግሞ እንደ ራ ይነበባል። ስለዚህ ጫመረ፣ ዳብል ፊደል ተጣራ እንደ አንድ ዳብል፣ ሁለት ፊደሎች ባንድ ላይ ይነበባሉ። ሲ ኤች ባንድ ላይ ኢ ሆኖ እንደ ጫ፣ ኤም ኢ እንደ ማ፣ አር ኢ ደግሞ እንደ ራ ሆኖ ጫመረ ተብሎ ይነበባል። ማን ነው? በመጨረሻ ጨበጠ፣ አሁንም ጨበጠ ተብሎ ሲነበብ በእንግሊዝኛው ምን ይመስላል? ሲኤች ኢ እንደ ጨ አልኳችሁ። ቢኢ እንደ በ፣ ቲኢ ደግሞ እንደ ጠ። ቲና ኢ እንደ ጠ። ቲ አንዳንዴ እንደ ጠ ትነበባለች፣ እንደ ተም ትነበባለች ማለት ነው። በሁለቶችን ፊደሎች ትወክላለች፣ ጠንና ተን። ስለዚህ ጨበጠ በእንግሊዝኛውም በአማርኛውም ጨበጠ ይሆናል ማለት ነው። እሺ ቀጥሎ በዚህኛው መስመር መረመረ በአራት ፊደል ሆነ መረመረ፣ መረመረ ሁለት ዜ መ፣ ሁለት ዜ ረን መጥራት መረመረ ይላል ማለት ነው። መረመረ ለሚለው በእንግሊዝኛ ደግሞ ኤምኢ እንደ መ አርኢ እንደ ረ ኤም ኢ አሁንም እንደ መ አር ኢ ደግሞ እንደ ረ ይነበባል። በአንድ ላይ መረመረ ብላችሁ ታነባላችሁ። ሁለት ጊዜ እዚህ ጋር ኤም አለች፣ አር አለች፣ ኤም አለች፣ አሁንም እችም አር አለች። አናባቢዎችን ሲያስከትሉ ልክ እንደ መጀመሪያ ፊደሎች ሲነበቡ መረመረ ይሆናል ማለት ነው። መሰ ከረ መሰ ከረ ይላል። መ ፊደል ሳ ፊደል ከ ፊደል ራ ፊደል መሰከረ፣ መሰከረ ለሚለው በአማርኛ። በእንግሊዝኛ ደግሞ ኤም ኢ እንደ መ፣ ኤስ ኢ ደግሞ እንደ ሰ፣ ኪ ኢ ደግሞ እንደ ከ፣ አር ኢ ደግሞ እንደ ራ፣ መሰከረ፣ መሰከረ በእንግሊዝኛው ማለት ነው፣ መሰከረ ማለት ነው። ኢ እንደ መ ይሆናል። ኤስ ኢ ደግሞ እንደ ሰ ኪ ኢ ደግሞ እንደ ከ አር ኢ ደግሞ እንደ ረ በአንድ ላይ መሰከረ ተብሎ ሲጻፍ እንደዚህ ነው ማለት ነው። እሽ፣ ቀጥሎ ተመቸ ተፊደል መፊደል ቸፊደል በአንድ ላይ ተመቸ ማ ቸ ይላል አይደል? በአማርኛው። በእንግሊዝኛው ደግሞ ሆነም ተመቸ። እሺ፣ እዚህ ጋር ቲ ኢ እንደ ተ ይነበባል። ኤም እና ኢ በአንድ ላይ እንደ መ ይነበባል። ሲኤች ደግሞ እንደ ቸ ነው የሚነበቡት። ሲኤች ኤ በአንድ ላይ እንደ ቸ ይነበባሉ። ልክ በፊት ጨ ፊደል እና ቸ ፊደል ተመሳሳይ ናቸው። ሲኤች እንደ ጨም ይነበባሉ፣ እንደ ቸም ነው የሚነበቡት በእንግሊዝኛው ማለት ነው። ስለዚህ ሲኤች ሁነው እንደ ቸ ይነበባል ማለት ነው። በአንድ ላይ ተመቸ ይሆናል ማለት ነው። በእንግሊዝኛው በአማርኛውም ተመቸ ይሆናል ማለት ነው። ሽቀጥሎ አ ወ ቀ አ ፊደል ወ ፊደል ቀ ፊደል አወቀ ይሆናል። አወቀ ስለዚህ እዚህ ጋም በእንግሊዝኛውም አወቀ ይሆናል። አወቀ ኤ እንደ አ ነው የምትነበብ አናባቢ ምናምን እቻ አናባቢ ምናምን አያስፈልጋትም፣ ምክንያቱም ራሷ አናባቢ ስለሆነች ማለት ነው። ኤ ደብሊው ኢ እንደ ዎ፣ ኪኢ ደግሞ እንደ ቀ ይነበባል። በአንድ ላይ አወቀ ይሆና ማለት ነው። አወቀ ኤ የምትለዋ ፊደል ራሷ አናባቢ ናት። አናባቢ ስለማያስፈልጋት፣ ከዚህ ጋ ሌላ ፊደል አያስፈልጋትም። ስለዚህ ኤ ተብላ የምትጠራዎች አወቀ ልክ እንደ አ የምትጠራው አይቺ አወቀ በእንግሊዝኛው ወ በማንኛውም አወቀ ይሆናል ማለት ነው። ከዛ ቀጥሎ አ ከ በ ረ አ ፊደል ከፊደል በፊደል ረ ፊደል አከበረ ረ ይሆናል ማለት ነው። አከበረ ለሚለው በእንግሊዘኛ ደግሞ ኤ ኪ ኤ ቢኢ እንደ በ አር ኢ ደግሞ እንደ ረ በአንድ ላይ አከበረ ይሆናል ማለት ነው። አከበረ ቀጥሎ፣ ደግሞ ፈተነ ፈተነ በአማርኛ ፈተነ በእንግሊዝኛ ደግሞ ኤፍኢ እንደ ፈ ቲኢ ደግሞ እንደ ተ ኤንኢ እንደ ነ ይነበባሉ ማለት ነው። በአንድ ላይ ፈተነ ፈተነ ይሆናል ማለት ነው። ፈተነ እሺ ቀጥሎ በዚህኛው መስመር በአማርኛው ፈለገ ፈለገ ፈለገ ይላል ማለት ነው። በአማርኛው በእንግሊዝኛው ደግሞ ኤፍኢ እንደ ፈ ኤልኢ ደግሞ እንደ ለ ጂኢ እንደ ገ ይነበባል። በአንድ ላይ ፈለገ ፈለገ ይሆናል ማነው? ፈለገ ፈለገ ይሆናል ማለት ነው። ቀጥሎ አ ሰበ አሰበ አሰበ አሰበ የሚለው በአማርኛ በእንግሊዝኛ ደግሞ ኤ ኤስ ኢ እንደ ሰ ቢኢ ደግሞ እንደ በ በአንድ ላይ አሰበ አሰበ ይሆናል ማለት ነው። እሺ ቀጥሎ ወረደ ወረደ በአማርኛ ወረደ ወ ፊደል ረ ፊደል ደ ፊደል በአንድ ላይ ወረደ የሆነ ማለት ነው። በእንግሊዝኛ ደግሞ ደብሊዩ ኦ እንደ ወ፣ አር ኢ ደግሞ እንደ ረ፣ ዲ ኤ እንደ ደ ይነበባል። በአንድ ላይ ወረደ ወረደ። ደብሊዩ ኦ በአንድ ላይ እንደ ወ፣ አር ኢ ደግሞ እንደ ረ ፊደል፣ ዲ ኤ ደግሞ እንደ ደ በአንድ ላይ ወረደ የሆነ ማለት ነው። እሺ ከዛ ቀጥሎ ጌ ኜ ተ ፊደል ገ ፊደል ኘ ፊደል በአንድ ላይ ተገኘ ይሆናል። በእንግሊዘኛውም ተገኘ ተገኘ ለሚለው ቲኢ እንደ ተ ይነበባል። ጂ ኢ ደግሞ እንደ ገ ይነበባል። ጂኤንኢ ደግሞ እንደ ኘ ነው የሚነበበው። ኘን ፊደል ሁለቱ ናቸው። ሁለቱ ፊደሎች በአንድ ላይ ነው የሚወክሏት። ጂኤን በአንድ ላይ ሆኖ ነው እንደ ኘ የሚጠሩት። ጂኤን ኢ በአንድ ላይ እንደ ኘ ይጠራሉ። ስለዚህ ተገኘ በአንድ ላይ እነዚህ ሁለቶች በአንድ ላይ የሚጠሩ ማለት ተገኘ ይሆናል ማለት ነው። እሺ፣ ቀጥሎ ጸለየ ጸለየ ጸለየ ለሚለው በአማርኛ ጸለየ ለሚለው በእንግሊዝኛ ደግሞ ቲኤስኢ እንደ ፀ ነው የሚነበቡት። ቲኤስ ኢ እንደ ፀ ሁለቶች ፊደሎች እና ሲ በአንድ ላይ ፀን ይወክላሉ ማለት ነው። ኢ ሁነው እንደ ፀ ይነበባሉ። ኤል ኢ ደግሞ እንደ ላይ ይነበባሉ። ዋይ ኢ ደግሞ ዋይ ኢ ዋይ ፊደል ኢ ፊደል በአንድ ላይ እንደየ ትነበባለች። ዋይ ኢ እንደየ ዋይ እና ኢ በአንድ ላይ እንደ የ ትነበባለች። ስለዚህ በአንድ ላይ ምን ይላል? ጸለየ ጸለየ፣ በአማረኛውም ጸለየ በእንግሊዘኛው ጸለየ ይሆናማ ነው። በመጨረሻ ገለጸ ገለጸ፣ ለሚለው በአማረኛው ገለጸ ለሚለው በእንግሊዝኛ ደግሞ ጂኢ እንደ ገ ይነበባል። ኤልኢ ደግሞ እንደ ለ ቲኤስ ኢ ደግሞ እንደ ጻ አልኳችሁ። ቲኤስ ኢ ባንድ ላይ እንደ ጻ ነው የሚነበበው። ቲ እና ኤስ እና ኢ ባንድ ላይ እንደ ጻ ይነበባሉ። ባንድ ላይ ገለጸ፣ በእንግሊዘኛውም ገለጸ፣ በአማርኛውም ደግሞ ገለጸ ይላል ማለት ነው። ስለዚህ የዛሬ ቪዲዮዬ ይህን ይመስል ነበረ። እናንተ ከመጀመሪያው እስከመጨረሻው ከተከታተላችሁ ከመጀመሪያ ኤቢሲዲ የደቀቁታለ እሱንን እንግሊዝኛ ለማታወቁ ጀማሪ ለሆናችሁ ተማሪዎች እሱንን በደንብ ተከታተሉ። ከዛ በኋላ አናባቢና ተነባቢ የሚባለውን ህግ ካወቃችሁ አማርኛ በእንግሊዝኛ ወይም ደግሞ እንግሊዝኛ በአማርኛ ማንበብ መጻፍ ትችላላችሁ ማለት ነው። በመጀመሪያ ፊደሎች እሰርችላችኋለሁ። ከተመቻችሁ ኮሜንት ላይ አስታውቁኝ፣ እሰራላችኋለሁ። ተከታታይ ዛሬ ይዤ የመጣሁት ቪዲዮ ይህን ይመስል ነበረ። ከመጀመሪያ እስከ መጨረሻው ከተከታተላችሁ በስነ ስርዓት ይገባችኋል። ጀማ እንትን መንበብ ይጀምራችሁ ላይ ሌብ ላይ ደረሳችሁ ተማሪዎች፣ ቃልም እንደዚህ የአማርኛ ቃል ማንበብ ላይ ደረሳችሁ ተማሪዎች፣ አማርኛውን በእንግሊዘኛ ስለሆነ በዚያው አያይዛችሁ ታውቁታላችሁ ማለት ነው። ቀላል ነው፣ በጣም ነው የሚቀላችሁ። እናንተ ተከታተሉ፣ ከመጀመሪያ እስከ መጨረሻ ድረስ ቪዲዮ ሳታቋርጡ ትከታተሉ፣ ትጠቀማላችሁ። ለበለጠ ደግሞ እዚህ ጋር ባስቀምጥነው ስልክ ደውሉልን። በውስጥ መስመር ተሎ እንዲገባችሁ እናግዛችኋለን። ተሎ አማርኛም ማታውቁ አማርኛ እናስታውቃቸዋለን እንግሊዘኛም ደግሞ አስተምራችኋለን ሁሉንም ጠይቁን እኛ እናስረዳችኋለን በቅርብ ቀን ማወቅ ማንበብ ትችላላችሁ ማለት ነው በሌላ ቪዲዮ ተመልሼ እስከሚመጣ ዛሬ የመጣው ቪዲዮ ይህን ይመስላል ሰላም ሆኑልኝ ቻው